ሰላም ሰላም ውድ የአብዱ አሊ ተከታታይ እንዴት ናቸው? ሰላም ናቸው። እኔ በጣም ደህና ነኝ። ዛሬም የመስታወት ከነዋጋው የመስታወት መስኮት ከነዋጋው ዛሬም ይዤላችሁ መጥቻለሁ። በጣም ተወዱታላችሁ ብዬ አምናለሁ። ይህ ሜትር ከ45 በሁለት ሜትር የሆነ መስኮት ነው። በባለ 38 የብረት አይነት እየነገርኳችሁ ነው። ባለፈውም ሰርቼላችኋለሁ። ባለ 38 ባለ 28 የሚባል ኤልዜድ አለ። ስለዚህ እኛ አሁን እዚህ ጋር ምንድን ነው የሰራሁላችሁ፣ ባለ 38 ኤልዜድ እንደምታዩት ሁለት ተከፋች ነው። ሁለት በዚህ መልክ የሚከፈት ነው። ስለዚህ በተደጋጋሚ ቪዲዮ እየሰራሁላችሁ ነው። በቅድሚያ ግን አብዱ አሊን ቤተሰብ ብታደርጉት ከምንም በላይ ደስ ይለኛል። የእኔን ስራ ወዳችሁት፣ ምን አይነት ወዳችሁት እያለ ሰብስክራይብ ግን አላደረጋችሁም። አብዛኛው 90 ፐርሰንት የሚሆነው ሰብስክራይብ ሳያደርገኝ ነው እያየኛለሁ ስራው ግን እዚህ ጋር ምንድነው የሚሰራን ሰው ወደ ታች አርጋችሁ የማይሰራን ሰው ከፍ አርጋችሁታል ያ ነገር ለምን እኔን ሰብስክራይብ ብታደርጉኝ ምንም ከናንተ የሚቀንስባችሁ ምንም ነገር የለም ስለዚህ ለኔ ደግሞ ትልቅ ብርታቴ ነው ሊሆነኝ የሚችለው ስለዚህ ይህ የመስታወት በር ከነ ዋጋው ነው ዛሬ የመጣሁላችሁ ይህ የመስታወት መስኮት 8500 ብር የተሰራ ነው እንደምታዩት ይህ በሙሉ መስኮት ነው። እንዳለ በሙሉ ይሄ ትእዛዝ ነው ሙሉ በሙሉ ይሄ በጣም የበዛ ነው። ስለዚህ አብዱ አሊን ቤተሰብ አድርጉ ባካችሁ፣ ባካችሁ። ስለዚህ እኛ አዳዲስም ነገር አለን የምትሉ ከሆነ ልታመጡልን ችግር የለብኝም። ልረዳችሁ ላይ ዲዛይን አሻሽዬም ልሰራላችሁ የምችለው ነገር ነው እያንዳንዱ ነገር። ስለዚህ አብዱ አሊን ቤተሰብ አድርጉት ባካችሁ፣ ባካችሁ፣ ከምንም በላይ ስለዚህ እኔ በማንኛውም ቦታ በማንኛውም ሀገር እልክላችኋለሁ። አብዱ አሊ በማንኛውም ሶሻል ሚዲያ እኔን ማገኘት ትችላላችሁ በ0923 35 44 ስለዚህ እኔ በተግባር እንጂ በወሬ እኛ በቅንብር ወይም ደግሞ ዩቲዩብ ይከፍለናል ብለን አይደለም እየሰራሁ ያለሁት ስራ። የኑ ትክክለኛ ከትክክለኛ ባለሙያ ጋር ነው፣ ቶሎ ከትክክለኛ ባለሙያ ውሰዱ ነው እያልኩ ያለሁት። ስለዚህ በማንኛውም ሀገር ልክላችኋለሁ። ወዳችኋለሁ። አመሰግናለሁ።